የወፍ ምስክሯ ድን ቢጣሉ ዳኒ ዛሬ ቡራ በጠረባ መቶኛል ብሎ ክስ መሰረተ። በመጀመሪያ የፊት ላይ ፕላስተር መቼ ነው የሚነሳው? መቼም እስከ ዛሬ ያቆየው ጌጥ መስሎ ነው። ሲቀጥል፣ እስኪ አንተ ወንድ ነህ፣ ቀበቶ ሱሪ ታጥቀሃል። ቡራን ክሰስና አሳስረው። ከዛ በኋላ የሚከተልን አንተ ታውቃለህ። ሲቀጥል፣ ዛሬ ክስ ብሎ ያቀረበው ዳኒ ሙሉ ለሙሉ ውሸት። ቤተሰቦች፣ የመጀመሪያው ብሩኬ በጠረባ መቶኛል አለ። የት ጋ ነው በጠረባ የተመታው? ቤተሰቦች፣ ብሩኬ ጠረባ ይዞ አይታችሁታል እንዴ? የምን ስለምን ጠረባ ና ስለምን ጠረባ ነው የምታወረው? ሲቀጥል ቡራና ሀይሚ ባልና ሚስት ናቸው አለ። ባልና ሚስት አይደሉም ፍቅረኛ ናቸው፣ ገና አልተጋቡም። እዩ እንግዲህ ክሱ ሙሉ ለሙሉ ውሸት መሆኑን የምታውቁት በዚህ ነው። ሁለተኛ ደግሞ ጥርሴ ላይ ትንሽዬ ጉዳት አድርሶብኛል አለ የመጀመሪያ ቪዲዮ ላይ ጥርሴ ወልቋል ነበር የተባለው ቀጣይ ደግሞ ተነቃንቋል አሁን ደግሞ ትንሽዬ ጉዳት አድርሶብኛል ይህም ደግሞ እንዳለ ውሸት በውሸት ሌላው ደግሞ እቤቴ በግድ መቷል አትግባ ስለው ገብቷል እያለ ነበረ እስኪ ቪዲዮን አላያችሁት አላስተዋላችሁ ከሆነ ተመልሳችሁ ማየት ማስተዋል ትችላላችሁ ሲጀመር ብሩኬ ቤታቸው የሄደ ቀን እነሱ አይደሉ ከፍተው ያስገቡትኝ አትግባ የሚል ቃል አንድም ቃል አልተናገሩ አልተናገሩም እነሱ ከፈቱለት ብሩክ የገባ። ሲቀጥል ደግሞ ውጣ የሚል ቃል ራሱ አልተናገሩም ግን አትረብሽ ማለት ቡሩኬን አትረብሽ፣ ተረጋግተን እናውራ የሚል ነገር ተናግሯል። ይሄም ደግሞ ውሸት በሞላ ክስ ብሎ ያቀረባቸው ቤተሰቦች ውድቅ። በእርግጥ ጥርሴ ወይንም ደግሞ ፊቱ ላይ ያለችው ፕላስተር ምናልባት እንደው ድንገት ያችን ፕላስተር ጌጥ መስለው እስካሁን አላነሳትም። አይዳኒ ያንተ ነገር እኮ ምንም አይጨበጥም አይነሳም። እና ዛሬ እንግዲህ ክስ ቡሯ ላይ ልመስረት ብሎ ያቀረባቸው ክሶች ሙሉ ለሙሉ ውድቅ ናቸው ማለት። እኛ ህጻኖች አይደለንም እኮ ማለት። በመጀመሪያ ጠረባይ ይዞ መጥቶኛል ስትል ነበር ሲቀጥል ሀይሚና ቡራ ባልና ሚስት ናቸው ባልና ሚስት አይደሉም። ሌላው ደግሞ ከሶስና ጋራ አንድ ሩም ነበሩ ብላል ሩም ሳይሆን የቡራ ቤቱ መኝታ ክፍሉ ብዙዎቻችን ለምንድን ነው ቡራ መኝታ ክፍል ድረስ ይዘህ ሴት የምትገባው ለምንም እንኳን ፕራንክ ቢሆን ደስ አይልም እያለን ቪዲዮ ስንሰራ የነበረው መኝታ ክፍሉ ስለነበር ነው። ሀይሜም ደግሞ ያው ሩም እንዳልሆነ ተናግራለች። መኝታ ክፍሉ ነው እቤቱ ነው ጠርታኝ፣ እቤት እንዴት እንደዚህ አይነት ነገር ታደርጋለ? እቤት መጥቼ መኝታ ክፍል መግባት ያለብኝ ይሄ ቦታ ወይንም ይሄ ነገር እኔም ብቻ የሚመለከተ አይነበርም ይመስላይ ስትል አልሰማም እንዴ? ያንዬ ጆሮህን ማለት ነው። በመኮርኮሪያ ኮርኮር አርገው ይሄን ነገር ካልሰማው እና ቤተሰቦች ምንም እንዳትጨነቁ፣ ምንም እንዳትፈሩ ምክንያቱም እንዳለ ያቀረባቸው ክሶች ውሸትና ውሸት፣ ሁሉም ውሸት፣ አንድ እውነት እንኳን የለበትም። ሜቢ እንዲያው ያው መሬት አስወድቆኛል ያለው ምናልባት መሬት ለዛውም ደግሞ እኮ ቡራ ገና ሳይነካህ ነው አንተ ራስህ ልፍስፍስ ብለህ መሬት ልክ እንዳያ ምንድ ባለ ስላመረህ ብቻ መሬት ላይ የተንደባለልኸው ሌላው ደግሞ ቡራ ልክ ነው የምትሉት። ለምንድን ነው ቡራ ኮ ልክ አይደለም የምትሉ አንዳንድ ኮሜንተሮች አይቻሉኝ። ቡራ ልክ ነው ያልንበት ምክንያት ስም ማጥፋት፣ ቤተሰቦች ዳኒ ኮ መጀመሪያ ስም ማጥፋት እኮ በመጀመሪያ ባለጌ እያለ ቡራን ሲሰድበው ነበረ፣ ሲባልግ የታየው አንደኛ። ሁለተኛ ነገር ደግሞ ከሶስና ጋር ብልግና አድርጋል እያለ ነበር የታየው ሲባልግ አይቶታል። እስኪ ለዚህ ምስክር ያቀርብ በስም ማጥፋት ራሱ ቡራ ቢከሰው ዳኒ እስከ አስር ዓመት ይጠጣል ዛሬ ጠበቃው የዳኒ ጠበቃ ቡራ ሜቢ በምሽት ቤቱ በመሄዱ ዳኒ ቤት በመሄዱ አምስት ዓመት ይፈረድበታል ሲል ነበር አይደል ግን አምስት ዓመት ይፈረድበታል ያለው ምንድን ነው ቡራ በግድ በሩን ገንጥሎ ገብቶ ቢሆን እሺ አው ማለት ይፈረድበታል ብለን እናያዝ። ግን እራሳቸው ናቸው ከፍተው እኮ ያስገቡትኝ። ሲቀጥል ደግሞ እዛ ጋር ጥያቄ ነው ሲጠይቅ የነበረው ቡራ፣ አይታችኋል አይደል? ሀይሜ ከሀይሜ ምንድን ነው የምትፈልገው? ከእኔ ምንድን ነው የምትፈልገው? እኛን ለማጣላት ነው ወይ ሀሳብ እያለ ጥያቄ ሲጠይቀው በመካከል መጨረሻ አካባቢ ምን አለ ዳኒ ባለጌ ባለጌ አይባልም እኮ እንደዛ ሲለው ነው ትራስ የወረወረበት። ገባችሁ አደለ? ሌላ የተለየ ነገር አላደረገም። እንደገና ደግሞ ከሶሲ ጋር ሲዋሩ ፎቶ ያስኳቸው፣ ሲዋሩ ያስኳቸው እያለ አንዳንድ መረጃዎችን ስልኩ ላይ ለሀይሚ ሲያሳየት ነበር አደለ? ይህን መረጃ ቀጥታ ቡራ አሳየኝ። ምንድን ነው እኔና ሷን ያስገን ጓደኛ ሞሽነን፣ እኔና ሶሲ ጓደኛ ሞሽነን ብሎ ያን ነገር ለመጠየቅና ከሀይሚ ምን እንደሚፈልግ በብዛት ደግሞ አይታችሁ ከሆነ ዳኔ ብዙ ጊዜ ምን ያደርጋል መሰላችሁ ማለት የሆነ የተንኮለኛ ሴት ሴራ ነው እየሰራ ያለው። አንዳንድ ሴቶች አቅም ስለሌላቸው ተንኮለኞች አሉ። እንደዛ ነው ዳኒ እየሄደ ያለው። የቡራ ደካማ ጎኑ ማናት? ሀይሚ ናት። ስለ ሀይሚ የሆነ ነገር ሲናገር ዳኒ ቡራ በጣም ይናደዳል፣ ይበሳጫል፣ ከምታስቡት በላይ እና አንደኛ ሀይሚ ደካማ ጎን ናት። ለሀይሚ ብዬ ነው ዛሬም ሲል ነበረ፣ ለሀይሚ ብዬ ብዙ ነገሮች ልተው አስቤ ነበረ። ሲቀጥል ደግሞ እኔና ሀይሚ ተጎጅነን። ሲጀመር ሀይሚ ተጎድቻለሁ ብላ አልመጣችም በቃ መይታ ክፍል ይዛ ስላገኙ ደበረኝ፣ ሌላ ነገር ቢፈጠርስ ብዬ አሰብኩኝ። ለእኔ ክብር እንደሌለ ተሰማኝ ነው እንጂ ያለችው ለቡራ ተጎዳሁ፣ ተጎጅ ነኝ። ቡራና ሶሲ የሆነ ነገር ሲያደረጉ ያስኳቸው እጅ ከፍንጅ ብላ አደለም፣ ያመጣቸው አደለም የዛሬው ክስ ሜቢ ጠበቃው ያስረዳው ለሌላ ሰዎች እንድንረዳ ስለ ህጉ እንድናቅ ረቶናል ልበል። ቤተሰብ ግን ዳን ይዟቸው የመጣቸው ክሶች እንዳለ እንዳለ ውሸት ውሸት የተሞላበት ሲቀጥል ደግሞ እነዚህ ውሸቶችን ሲያጣራ ህግ ሲያጣራ ውሸቶችን ስለሚደርስባቸው በቡራ ፋንታ ዳኒ ተይዞ ከርቸሌ ይገባል። ቤተሰቦች እራሱ ባጠመደው ወጥመድ እራሱ ይገባበታል። ሌላ ደግሞ ነብር የሆኑ ጓደኞችና ወንድሞች እንዳሉ ታጣቅም እንደ ከነሱ አለፍ ሲል ደግሞ እኛለን። ሲቀጥል መጀመሪያ ፊት ለፊት የምታገኛት እኮ ሀይሚን ነው ሀይሜ መቼም ቢሆን ቡራን አሳልፋ እንደምትሰጥ አታውቅም። ሌላው ደግሞ ፍጼና ቢኪ ሲያራይታችሁ ከሆነ ማረፍ ማረፍ አለበት። ማረፍ ካልፈለግን እኛም ከጎንህነን አንተና ሀይሜ ብቻ ታረቁልን እንጂ ስለ ዳኒ አታስብ፣ እኛ ከፊት ለፊት ቀድመን ነው የምታገኘን ብለው ለቡራ እንዴት ኮራ ቀብረር እንዳረጉት ቡራን። ሌላ ደግሞ ጀግና ነብር ነብር የሆኑ ወንድሞች እንዳሉት አታቅም እንዴ አንተ? ጓደኞችን ሰብስበ ሁል ጊዜ ቡራ ብቻውን ነው የሚመጣው እ ብቻውን አለበት፣ ብቻውን ነው የሚመጣው። አንተ ጓደኞቹን ሰብስበ እኮ ነው የምትጠብቀው። ለምን? ስለምትፈራ፣ መደባደብ ስለማትችል መደባደብ ባይመከርም ግን እንዳንተ ልክ እንደ ሴት አሽሙር ኦር ደግሞ ሰውን በምን ሁኔታ ማበሳጨት አለብኝ እንዴት ነው ቡራን ማጨልለው ስለ ሐይሜ ምን ብናገር ቡራ ይናደዳለ እያለ ከሚያስብ በወንድነቱ ልብ በወንድነቱ እጅ ብትገናኙ ይሻላል ብዬ ነው ማስበው። እንደኔ ማለት ነው እና ቤተሰቦች እንግዲህ ዳንሻ ዳንቾ ማለት ነው። ይችን ፕላስተር አለዋለቃትም። ያው ጌጥ መስለው ነው። ምን ታደረጉታላችሁ? ጌጥ መስላው ነው እና ዛሬ ደግሞ ምስክር ተብሎ የሄደው ልጅ ምስኪን ስንት ብር ተሰጥቶ ይሆን እንደው ስንት ብር ይሆን የተከፈለ አባቴ ስንት ብር ነው የተሰጠ ማለት ምንድን ነው የምትመሰክረው አሁን አንተ እዛ ጋ ምስክር ስትቆም ማለት ነው ምስክር ለእውነት መስክሮ አይደል የሚለው አሁን ቡራ ቤት ገንጥሎ ገባ ብለህ ልትመሰክር ነው በውሸት

ዚ ደግሞ የገዛ ፍቅረኛው ማለት ነው። ሀይሚም ሲጀመር ክርብት ብላ ከብሩኬ ጎን ነው አሁን የምታገኘትኛ እና ብቻህን ነው የምትቀረው። ምንም ነገር መልፋት ምንም ነገር መጓዝ አይጠበቅበም። ያንተ ሀሳብ ሜቢ ብሩኬን እስር ቤት አስገብተህ አንተ ሀይሚን ልባ ሸፍታለሁ ብለህ አስበህ ከሆነ ስትጠበስ ራሱ አይሸታትም። ድራማው ግን ቆንጆ እየሄደ ነው። ቤተሰቦች ትምህርት እየሰጠ ነው። ከጭቅጭቅ ወጣ ስንል እንደዚህ አሪፍ የሆነ ጠበቃም ጋር ሄዱ፣ እስር ቤትም ሄዱ። አሪፍ ትምህርት ካስተላለፋችሁልን እጅ እናነሳለን። ቤተሰብ ለማንም እንዳትደበሩ፣ ፈታ በሉ ብቻ። ሰላማችሁ ይብዛልኝ።